መሰንበቻን እያዳመጣችሁ ነው። አድማቻችን በተለያዩ ጉዳዮች ነው ቆይታ እያደረገን የምንገኘው፣ ከስር እየጋበዝናችሁ የምንገኘው ሙዚቃ የማሌዥያውያን እንግዲህ ተወዳጅ ሙዚቃ ነው። ባሳለፍነው ሳምንት የማሌዥያ ጠቅላይ ሚኒስትር የሆኑት ዳቶ ሴሪ አንዋር ኢብራሂም ለሶስት ቀናት ይፋዊ የስራ ጉብኝት ወደ ምድረ ቀደምቷ ኢትዮጵያ መጥተው ነበረና በዛም እንግዲህ ከመንግስት የስራ ኃላፊዎች ከፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ጋም ውይይት አድርገው ነበረ። በዛ በነበረው የማሌዢያው ጠቅላይ ሚኒስትር በተደረገላቸው የራት ግብዣ ላይ ቀረበ ሙዚቃ ነው። ኢትዮጵያዊ ወጣት ኤፍሬም ነው ይህንን የተጫወተው። ኤፍሬም መልካሙ በሀገር ባህል ልብስ አሸብርቆ ይህንን የማሌዢያ ተወዳጅ ሙዚቃ ሲጫወት መሪዎቹ ላይ የሚታየው ፈገግታ፣ እንዲሁም ደግሞ ጥሩ ስሜት ራሱ ትኩረትን ስቦ ነበረ። ድምፃዊን ብናገኘውና ና እንደው ምን ነበረ የነበረ ስሜት እና እንዴት ባለ መንገድ ይህንን ሙዚቃ አሳጠናህ ብንለው ጥሩ ነው። አግኝተነዋል፣ መስመር ላይ። ኤፍሬም እንደምን አለህ? እግዚአብሔር ይመስገን፣ እንዴት ናችሁ? አለን ይመስገን። ደስ ብሎናል ስለተገናኘን። እኔም ደስ ብሎኛል። ከአለባበስ ብጀምር ደስ ይለኛል። ህዝብ ለህዝብ የሙዚቃ ቡድን ላይ የምናያቸው አለባበሶች አሉ እና ከዛ ደግሞ ኢትዮጵያ ውስጥ እንግዲህ በተለያዩ ቋንቋዎች ነበረ ስራቸውን ሲያቀርቡ የነበረው ባህር ማዶም ወጥተው እና በዚህ በባህል ልብስ ተውበህ የማሌዥያውያንን ተወዳጅ ስራ ነው ስትጫወት የነበረውና በጣም ያምራል ከአድናቆቴ ልጀምርና እንዴት ነበረ እንደው መድረኩ የነበረ ስሜት ዝግጅቱ የሚለውን ብትነግረኝ ደስ ይለኛል። ው ማለት በመጀመሪያ ያው ስለጋበዛችሁኝ ምናምን አመሰግናለሁ ስለ ደውላችሁኝ እና ያው ስራው በጣም እንትን ነበር። ያው መሪዎቻችን ፊት ነው የምንቀርበው ምናምን እና ትንሽ ያው ጥንቃቄ ያስፈልጋል። በጣም ተዘጋጅተንበት ትሬኒንግ በጣም ጊዜ ወስደን። ነው የሰራ ነው፣ ስራውን ያው ውጤቱም እነሱ አያቸው ተመሰለ ደስ ብሏቸው ነበር ምናምን። አሪፍ ነበር ይመስለኛል። ብቻ እኛም ተደስተናል በስራው ምናምን። በኢትዮጵያ ባህላዊ ሙዚቃ መሳሪያዎች ታጅቦ ዘመናዊ ሙዚቃ መሳሪያዎችም አሉበት የተሰራ ነው እና አንደኛ እንደው ሙዚቀኛ ያው መፈተን አለበት የተለያዩ ስራዎችን የሚጫወትባቸው አጋጣሚዎች ስለሚኖሩ እና ዝግጅት ምን ይመስል ነበረ ቋንቋውን ለማወቅ አጫወቱ ቅላጼው እንዳልከው ጥንቃቄ የሚጠይቅ ነገር ስለሆነ፣ ስለ ሙዚቃውም ነገር ምንድን ነበረ ትርጉሙ? በጣም ደስ የሚል ዜማ ነው። መቼም ሙዚቃ የዓለም ቋንቋ ስለሆነ ማለት ይሄ የመጣው እኔ ከዚህ በፊት ዘፍናለሁ እንደዚህ ኮሪያ፣ ቻይና፣ የቱርክ፣ ጃፓን ምናምን የተለያዩ ነገሮችንም እዚህ በፊት ትጫወታለሁ እና በምንሰራበት ቦታ ላይ ያገኙኛል። ምን እና በጣም ነበር የሚደሰት። ሌላ ቦታ ላይ ከዛ እዛ ነው እኔ እንደ ልምድ የወሰድኩት። ከዛ ወደ እዚህ ስራ ተደወለልኝ እና መተው ያው እንዳየኸው ነው ማለት ሙዚቃው አዚዛ ነው የሚል እና በጣም የሚያፈቅራት ልጅና ስለ ፍቅር ነው ሙዚቃው አዚዛ ስለምትባል ልጅ ነው የሚዘፍን ና በጣም በማሌዢያ በጣም ፌመስ የሆነ ሙዚቃ ነው። ለዛ ነው ተመርጦ ነው እነሱ ናቸው የላኩት ይህንን ቢጫወት በሚል ማለት ነው። አዎ አዚዛ ይህንን ይጫወትልን ብለው ነው የላኩት። ከዛ እሱን እኛም ተዘጋጅተን በደንብ ትሬኒንግ አድርገን በሚገባ ሁኔታ አቀረብን ማለት ነው። በጣም ደስ ይላል እየተመለከትኩት ነበረ ቪዲዮንና የፌዴሬ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ እንዲሁም የማሌዢያቻቸው ፊታቸው ላይ ያየውት ስሜት በጣም የሚገርም ነው እና ተመስጠው፣ እጅግ በጣም ደስ በሚል ገጽታ ነበረ አንተንም እንዲሁም ሌሎች ባልደረቦችህንም ሲከታተሉ የነበረው እና ምን ትርጉም ነበረው? እንደው መሪ ፊት ሆኖ እንዲህ አይነት ስራን መጫወት ማቅረብ እንዴት ያለ ስሜት አለው? አው ያው ይከብዳል ማለት የአገራዊ ጉዳይ ስለሆነ ተጠንቅቀን የምትሰራው ያው ምንም አይነት ለማስደሰት ብቻ ነበር ያው የፈለግ ነው እና እነሱም ያው ብዙ ሰው ፍራቻ ምናምን ነበረ፣ ያው ብዙ እይታ ውስጥ ስለነበር ምናምን፣ ግን ያው በሚገባ ሁኔታ በጣም ደስ ብሎን ምናምን እነሱም ደስ ብሏቸው ጨርሰናል። ምን አሏችሁ? ምናልባት ካለቀ በኋላ መጥተው ሹክ ያሉ ነገር አለ? ግጥምና ዜማ አለን ሌላ ተጫወትልን አላሉህን? አይ የለም፣ እንደዚህ እንኳን የለም። ግን ማለት በጣም ደስ ብሏቸውና እንዳልጠበቁ ይታወቃል። እዛው ላይ ይሰራል ተብሎ አልታሰበም ይመስለኛል። የሆነ ብቻ ሰርፕራይዝ ነው ነገር ነው። በጣም ደስ ይላል ኤፍሬም። እንግዲህ በተለያዩ ቦታዎች ላይ እንዲህ አይነት ስራዎች እንደምታቀርብ ሰምቻለሁ። ስለዚህ ሙዚቃ ደግሞ የአለም ቋንቋ ነው እና ምን ታስባለሁ? ወደፊት እንደው በሀገር ውስጥም በአለም አቀፍ ቋንቋዎችም የመጫወት ፍላጎት እና ዝግጁነት ይኖር ይሆን? ናው ማለት አሁንም አንዳንድ ሰዎች ለምን እንደገና እንደዚህ አትሞክራቸው የሚው የምትሰራቸውን ስቱዲዮ ገብተ ብትሰራቸው ኖርማል ነው፣ ያው ጥሩ ነገር ነው ምናምን የሚል አስተያየት አለ። ግን መጀመሪያ ያው ስራ ላይ ማለት ስቱዲዮ ላይ ያለ የራሴ ስራ አለ እነሱን ውጤታማ ማድረግ ላይ ነኝ አሁን ላይ። በጣም ጥሩ በጣም እናመሰግናለን ኤፍሬም መልካሙ። የማሌዥያ ጠቅላይ ሚኒስትር ከሰሞኑ ያው አዲስ አበባ ነበሩ። አጠቃላይ በነበራቸው ቆይታ ዳቶ ሴሪ አንዋር ኢብራሂም ከኢፌትሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ከሌሎች የስራ ኃላፊዎች ጋር ውይይት አድርገው ነበረ እና ደግሞ በተደረገላቸው የራት ግብዣ ላይ ይህንን ቆንጆ ሙዚቃ ተጫውተ ትኩረት ስለሳበ እንደወልንልህ እና አለባበስ ከዛ ደግሞ አጫወትህም መነጋገሪያ ሆነና ስለ ጉዳዩ እንድታወራን በሚል ነው። በጣም እናመሰግናለን። በማሌዥያ ቋንቋ ትሰናበተናለን ወይስ ሙዚቃውን እንጋብዝ? ሙዚቃውን በጣም እናመሰግናለን። መልካም ጊዜ ይሁንለን፣ እንመለሳለን አድማጮቻችን ዜማውን እናመሰግናለን።